ዲያስፖራ እኮ በጣም የዋህ ነው ሲበዛ ማለት ነው። የእውነት ቤተሰርተሽ የደራ ልጅ ቤተኩለሽ የመሬ ልጅ ቤባንባርሽ ተውበሻለን፣ አምሮብሻለን፣ ተውበሻለን። ሐይሚ አሜሪካ ለሄድ ነው ያለችው ውሸት ነው። ደውያለሁ ብዬ ስላችሁ አንቺ ሁሌ ደውያለሁ ነው የምትይው ውሸት አምነሽ አላችሁኝ። ይሄው የኔ ውሸት እንግዲህ እዚህ ጋ ነው፣ ይታያላችሁ እስኪ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 ደውዬ እጠይቃለሁ ማለት ነው። ስጠይቅ ግን እውነት የሚሉኝን ሁሉ እናገራለሁ እዚህ ጋር መጥቼ ማለት ነው። ግን ሚስጥር የተባለ ነገር እኔ አውጥቼ አልናገርም። ሲቀጥል ደግሞ የእነሱን ድምፅ ማስገባት አልፈልግም። አሁን እዚህ ጋር ኤፍሬም ያለኝን ድምፅ አምጥቼ ለእናንተ ማሰማት እኔ አልፈልግም፣ ካለሱ ፍቃድ ማለት ነው። ግን ያለኝን ግማሽ ፐርሰንት በትንሿም ቢሆን ነግራችኋለሁ ማለት ነው። እና ባለፈው አሁን ቡራዬ ዱባይ ሊሄድ ነው፣ ሳምንት ቀረኝ ምናምን ልሰናበት ሊሄድ ነው ሲል ወደ አሁኑን መረጃ የደረሰኝና አይሄድም ሙሽያ ታስኪደው ጠብቁ ብያችሁ ነበረ። እሱንም እዛ ተነግሮኝ ነው እና በዛ ሰዓት ራሱ ውሸት ውሸት ስትሉኝ ነበረ። ይኸው አሁንም ደግሞ ሀይሚ ውሸት ነው ፕራንክ ነው አትሄድም፣ ምንም አይነት ፕሮሰስ የለም አልተጀመረም ብዬ ስላችሁ፣ ዛሬ ራሱ ኮሜንት ላይ ብላችሁኛል። እና ማየት ማመን ነው ማለት ነው፣ የእኔ ምርጦች። ለማንኛውም እኔ እናንተ እንዳትጨነቁ ብዬ ነው። እውነት ለመናገር ማራገብ እኮ ችል ነበረ፣ በቃ ነገሩን በቃ ሀይሚ የልትሄድ ነው ምናምን ጎበዝ ጀግና ሂጅ ምናምን፣ እንድን ነው እንዲ የምትፈልጉት ነው እኔ እህቶቼ እንድትጨናነቁ አልፈልግም። በዛ ላይ ደግሞ አያይችሁ አደለ እንዳለ ኮሜንታተሮች እንዳለ ወረዱባት፣ እሷ ላይ ራሱ ስለወረዱባት ነው ሐይሚ ፕራንክ ነው ብላ የመጣችው እንጂ ማለት ነው። ይሄንን ጉዳይ ተቀጥለው ነበረ። በዛ ላይ ደግሞ ቡራ እንዴት እንደተናደደ እንዴት እንትን እንዳለ እንግዲህ አስቡት። በዛ ላይ እሱ ለእሷ ብዙ ነገር እያሰበላት ነው። ሰርፕራይዝ ሊያደርጋት አስቧል። ዱባይ ይዟት ሊሄድ ማለት ነው። ዱባይ ራሱ ሌላ ሰው ስፖንሰር እኮ አላት። ስፖንሰር አላት ሌላ ሰው ማለት ነው። የዱባይ ትኬት እና ሐይሚ በዚህ ጉዳይ ለመቀጠል አስባ ነበረ፣ ፕራንኩን ማለት ነው። ግን ምንድነው ተመልካች እንዳለ ኮሜንት አያቸው። እራሷ ምንድን ያለችው ኮሜንት አየሁ፣ ብዙ ሰው እንትን አለ። በዛ ላይ ደግሞ እኔኮ አጋጣሚውን ተጠቅሚ እሱን ፕራንክ ለማድረግ ነው እና እሱን ራሱ እንትን እንዳልለው ይቅርታ እንዳልለው እንዳላናግረው ጥሎኝ ሄደ። እንዴት ነው የሚታገዝ? እንደውም ቡራዬ በጣም ትእግስተኛ ነው ነገራችን ላይ ማለት ነው። ተስፋ አይቆርጥም። ተስፋ የማይቆርጥበት ምክንያት በጣም ይወድሻል። እንደውም ከአንቺ በላይ ማለት ነው ሐይሚ፣ እውነት ከአንቺ በላይ ቦራ በጣም ነው የሚወድሽ፣ በጣም ያከብርሻል፣ በጣም ይጨነቅልሻል። አንቺን ለማስደሰት በጣም ብዙ ነገር ያደርጋል ማለት ነው። እና ስለዚህ አንቺ ደግሞ ያንን ነገር ማሰብ አለብሽ። ሲቀጥል በዚህ ሰዓት አልነበርም። ይህም ፕራንክ ራሱ ፕራንክ ችግር የለውም እኮ ፕራንክ ደስ ይላል መደራረጉ ማለት ነው። ግን አሁን ባለንበት ሰዓት አይደለም ፕራንክ መደረግ የነበረበት። ይሄ ነገር ቢያንስ ብታቆዩ ፕራንኩን ካንዶር በኋላ እንደዛ አረሳስተሽ ነው እንጂ ባለፈው እንደዛ ሆኖ ተጎርቶ ላንቺ ብሎ ብዙ ነገር አድርጎ ራስሽም ታውቂያለሽ፣ ራስሽም ብለሻል። ለእኔ ብሎ ብዙ ነገር ሆኗል። መሄድ ያለበትን ነገር ሁሉ የተው ለእኔ ብሎ ነው ብለሻል አይደል? ስለዚህ አሁን በዚህ ሰዓት ይሄ ነገር መምጣት የለበትም ነበረ ብዬ ነው የማስበው ና ስለዚህ፣ በጣም ስሜት ይጎዳል። አንቺ ላይም ቢሆን የተደረገው ነገር ማለት ነው ከባድ ነው፣ በጣም ይከብዳል። ያሳለፋችሁትን ነገር ታውቂያለሽ። ስለዚህ ሐይሚዬ እንደዚህ አይነት ነገር ባይደገምሽ ጥሩ ነው ብዬ አስባለሁ። በጣም ይከብዳል ቦታው ላይ ሆኖ ላየው ሰው ለተመልካች እንደዚህ ለሚቀርበውም ሰው ቡራጋ ያለው ስሜት እኔ በበኩሌ ተረድቸዋለሁ ማለት ነው። እና የሆነ እንትኑን ቅስሙን ነው ስብር ያደረግሹ ማለት ነው። እና ይቅርታ ይቅርታ ማለት አንዳንድ ጊዜ ሰውን የሆነ ነገር እንትኑን አንጀቱን የሆነ ቁርጥ ካረጋችሁት በኋላ እኮ ይቅርታ ብትሉት እኮ ምንም እንትን የለውም። በቃል አይደለ ስሜታችሁን የሆነ ነገር አድርጎ የያዘው መቶ ይቅርታ የሆነ ነገር አድርጎ ይቅርታ አንጀቱ ከራሰ በኋላ መናገር ያለበትን ነገር ከተናገረ በኋላ ሁሌ ይቅርታ ይቅርታ ማለት ጥሩ አይደለም። መጀመሪያ ግን ይሄ ነገር ያስቀይማሉ፣ ያስከፋሉ ብለሽ ማሰብ አለብሽ ማለት ነው ሐይሚዬ፣ ሚጌ እንወድሻለን። በጣም ለምንወድሽ በጣም ብዙ ልጆች ይወዱሻል፣ ያከብሩሻል። ስለሚወዱሽም ነው በኮሜንት ሲናገሩሽ የነበሩት እንጂ ለአንቺ ጥላቻ ኖሯቸው አይደለም። ወይንም ደግሞ አንቺን ከብሩኪ አሳንሰው ሳይሆን ሁለታችሁ አንድ ናችሁ። ለኛ አንቺም ምርጥ ልጅ ነሽ፣ ብሩዬም በጣም ምርጥ ልጅ ነው። ግን አግባብ የሌለው ነገር ስታደርጊ ደግሞ እንደ ተመልካች እንደ አድናቂም እንናገርሻለን ማለት ነው። እና ጥሩ ነገር አይደለም ያደረግሽው፣ በጣም ትልቅ ስህተት ነው። ይህ ነገር እንዳይደገምሽ ማለት ነው። ብራጌ ምስኪን እኮ ነው፣ በጣም ምስኪን በቃ። እኔ ትኬት ቆርጬ አንቺን ሰርፕራይዝ ላደርግሽ እቃ ትኬቱን ቀድጅ ዋሉ ተናድጄ ምናምን አለ አንቺ የኔ ጌታ እና በቃ ምን ችግር አለ የትኬት ከፍላለሁ አለች። ደግሞ እኮ እሱ እኮ ብሩ አይደለም ያስጨነቀው፣ ብሩም ሳይሆን ሌላ ነገሩም ሳይሆን ግን ይሆናል አይደለም ደንግጧልም፣ ውስጡ በጣም ተሰምቶታል ማለት ነው እና ይሄ በይቅርታ የሚታለፍ አይደለም ሐይሚችው መቆንጠጥ አለባት። እና ስለዚህ ቡራዬ ማለት ነው ቆንጥጥልን ሐይሚን በደንብ አድርገው፣ ወይም በፕራንክ ቆንጥጥልን። አንተ መልሰህ ፕራንክ አድርጋት እሷን ደግሞ የሆነ ነገር በልና ማለት ነው መልሰህ ፕራንክ በቃ። ስለዚህ መበቀል ያለብን በፕራንክ ነው ሌላ አይደለም። በዛ ሰዓት እያሌት ትመጣለች እያለቃቀሰች ማለት ነው እያለቃቀሰች ትመጣለች እንደ። ምን ነው ሸዋ እና አንድ ነገር ደግሞ ማለት የምፈልገው ነገር ምን እንደሆን ታውቃላችሁ? አንዳንድ ጊዜ አያያዝ ሀይምዬ አያያዝሽን አሳምሪው በ በቃ ቁም ነገር ማለት ነው። አትነጫነጭበት። ይሆናል አደለ? በቃ እንደ ፍቅርም እኮ ቢሆን ማለት ነው መተሳሰብ፣ መዋደድ። ይሆናል አደለ? በቃ እሱን በማይጎዳው መልኩ እንደዚህ ባደርግ ይቀየመኛል፣ እንደዚህ ባደርግ ልቡ ይሰበራል፣ አለ አደለ? ልታስቢለት ይገባል ሐይሚዬ ማለት ነው። እና ሁለተኛ እንደዚህ አይነት ፕራንክ ባታደርጊ ጥሩ ነው ብዬ አስባለሁ። ምን ነው ወንድማችንን እንደዚህ እንትን እያልሽ ዋል አይ፣ ለጥሎሽ እንደሄድ ሀይምዬ ነግሬሻለሁ። የሆነ ምርር ያለው ቀን ማለት ነው ላሽ በይ ነው የሚልሽ። ስለዚህ ጸባይሽን አሳምሪ የእኔ ውድ ነገር ማለት ነው የኔ ቆንጆ ሀይምዬ። እኛ ደግሞ እናንተ እንድትጣሉ እንድትለያዩ አንፈልግም። ስለዚህ አሁንም ቢሆን የዱባይ ትኬትሽ ይስተካከልልሻል፣ ማስተካከል ይቻላል። የልጅቷን ማለ ልጅቷንም ታናገሪያታለሽ ከዛ ተያይዛችሁ ትሄዳላችሁ፣ ማለት ነው ወደ ዱባይ ጾም ይፈታላችሁ። ግን ጾም ሲፈታ ሄዱ። ምክንያቱም ዱባይ ስትመጣሁን ምግቡ ምኑ ምኑ ራሱ የተነካካ ስጋ ምን ምን ስለሚሆንም ፈታም ለማለት ዘናም ለማለት ደግሞ ጾም ሲፈታላችሁ ምናምን ብትመጡ ይሻላል። ከበዓል በኋላ ማለት ነው። እንደዛ ነው እላችኋለሁ የኔ ምርጦች፣ የማወዳችሁ